ይሄ ለመጀመሪያ ጊዜ ነው ከሰፈሪ ውጪ ፉድ ዴሊቨሪ የምሰራው ማለት ነው። ለዛ ቀላ የሰራው ሰማንያ ሁለት ብር ከ05 ሳንቲም ነው። ሰላም ታም ዩቲዩብ ተከታታዮች፣ ዛሬ ባበደ ቪዲዮ ተመልሰናል። ይላል ዛሬ ያለ ነው ኒውስ ሚኒስተር ነው። ይሄ ለመጀመሪያ ጊዜ ነው ከሰፈሪ ውጪ ፉድ ዴሊቨሪ የምሰራው ማለት። ኢማጂን ዛሬ ኡበርን አብረን ኒውስ ሚኒስተር ላይ እንሰራለን። አላቆም ይሄን ሰፈር ይኑ በስተከለ ሰርቼበት አላውቅም። እመጣለሁ ኦርደር ጊዜ ግን በስተከለ ሰርቼበት አላውቅም። ለዛ ፓርኪንግ እናገኛለን ወይስ አናገኝም? ይመቻል ወይስ አይመቸኝም? ቢዚ ነው ወይስ አይደለም የሚለውን ነገር አብረን እናያለን። እና ስንት እንሰራለን የሚለውን ነገር ደግሞ ዋናው እሱ ነው። ይህን ስንት እንሰራለን የሚለውን ነገር አብረን እናያለን። ኦ ሲታይ ቢዚ ይመስላል። እዚህ ጋር ከጀርባ እንኳን በጣም ብዙ ሬስቶራንቶች አሉ። ስ ኒስ ሚኒስትር ዛሬ ይታያል። ለዛ የቪዲዮ ላይክ፣ ሼር ሰብስክራይብ በማድረግ ተከታተሉት እስከ መጨረሻው። እንደተለመደው አፓርታማን ፊት ለፊት እንከፍታለን ፊት ለፊት ቀን ላይ እየሰራሁት ነበር ዛሬ ሰጥቻለሁ። ኦኬ ብዙም ቢዚ ያለ ይላል። እዚህ ጋር እያያችሁት ነው። ከዚህ ሰዓት በኋላ ቀዝቀዝ እየሆነ ነው የሚሄደው፣ ግን ቢሆንም ቆይተንም ቢሆን እንሰራለን። ለዛ ቀን ላይ የሰራሁት ሰማንያ ሁለት ብር ከዜሮ አምስት ሳንቲም ነው። እያያችሁት እዚህ ደግሞ ስንት እንሰራለን የሚለውን ነገር አብረና ያለን ደስጎ ወደ አፖ እና ደግሞ በዛ ሆቴል እናውቃለን። ገባችሁ? ድንገት እዚህ መተን መብላት ካስፈለገን መንከራተት አይጠብቅብንም። በደም በዛ ኦኬ ሌትስ ጎ ኡ ወስና ቅዝቃዜው ቅዝቃዜ አይደለም። በመድኃኔ ዓለም እና እምላችሁ እዚህ ሰፈር በቃ የእኔው በጣም ብዙ አበሻ አለ። ሶ ዛሬ ዲሊቨሪ ስናደርግ ወይም ኦርደርስ ናደርስ ሀበሻ እናገኛለን ማለት ነው። ቡና እንጠጣ ቸርስ። ሶ ሀበሻ ልናገኝ እንችላለን። አዎ፣ ካገኘኸው በመጀመሪያ በዚህ ላይክ የመጀመሪያ ጊዜ በዚህ አይ ሜን የመጀመሪያ ጊዜ በቃ ለሀበሻ ላደርስ ነው ማለት ዛሬ ካገኘኸው እና ባግኝ ደስ ይለኛል የምር እና አሁን ደግሞ ትንሽ ነው ቀረኝ ኦቨር ፕላኔት ዛሬ ጋር አሁን ነው ያስተዋልኩት። ታውቃላችሁ ለማንኛውም ፕላቲኒየም ለሆን ትንሽ ነው የቀረኝ። ዘጠኝ ነጥብ ነው የቀረኝ። ሶ አንድ ሎክ ሊሆንልኝ፣ ከዛ በኋላ እስኪ ምን ልዩነት አለው የሚለውን ነገር እናየዋለን። ሶ ይሄን ቢ አሁን ይሄን ቪዲዮ የምትከታተሉ ሰዎች የት መቆም አለባችሁ የሚለውን ነገር ለማሳየት ሞከራለሁ። የቱ ገብቆሙ አሪፍ አሪፍ የሆነ ስራ አለ የሚለውን ነገር ግን አፕ ላይ ሁላ ምንም ቦታ በቃ የሆነ ሆት ስፖት የለውም። ወደ ዳውንታውን ነው ያለው። አይዘችሁት በርናቢ ጋር አለ የተወሰነ፣ ከዛ ዳውንታውን አንድ አለ። ከዛ በርናቢ ጋር እዚህ ጋር ስመጡ ሶስት ሶስት ቦታ አለ ማለት ነው። ከዛ ኒውስ ተስመጡ ያለበት ጋ በቃ ጭራው ሹወፍ በቃ ወፍ ጸጥ ያለ ነው ማለት ነው። ለዛ ኦኬ። ኦኬ እኔ አሁን ቢዚ የምልበት ቦታ ላይ የደረስኩ ነው ኦልሞስት ነኝ። እኔ ለኔ ቢዚ የሚመስለኝ ቦታ ላይ ማለት ነው። ምክንያቱም በብዙ ጊዜ ስመጣ እዚህ አካባቢ የሆነ ትንሽ ወከባ አለ። ለዛ ዋት

ኢቨን በኪሎ ሜትር እኮ አንድ ብር አይሆንም። ውላ እኮ አዲሽናል ፔመንት የለውም። ኡበር ዶርዳሽ ቢሆን ኦኬ፣ አዲሽናል ፔመንት አለው ብላችሁ ትሰራላችሁ፣ ገባችሁ። ኡበር ግን አዲሽናል ፔመንት ስለሌለው ቲፕ ነው። ላይክ አሪፍ የሚያስ ብለው ኡበር ቲፑ ነው። ዋት እንደዚህ ማ አያወጣንም። ገና ከአሁኑ እንደዚህ ከሆነ አንዘልቅም፣ ከኡበር ጋር እዚህ ሰፈር እቴ እኔኮ በቃ አገኘው ብዬ ምክንያቱም ቢዚ እዚህ ጋር እንደነገርኳቸሁ ቢዚ ቦታ ነው እያልኩ ነበር። እና ግን ያሳዝናል ያሳዝናል። ኦኬ እንጠብቃለን። ሌላ አረ፣ በእናታችሁ ተው፣ እዩት እዩት፣ የሚሰጡኝ ገንዘብ ይሄ እንኳን ያወጣል ነገር ይሄ መስበል ኦርደር አልሰጡኝም። ይሄ ነው። ዳውንታውን ስሰሩ ትንሽ ሆነ ፍት ሆነ ይመጣጠናል ቢያንስ። ይኛው ግን ምንም አይመጣጠን ነገር ነው በአምስት ብር ከዚህ በኋላ ኦኬ፣ እሺ፣ አላማርጥም። ከመቆም እንቀበላለን። ከመቆም ግን የሆነ ፍታ የሆነ ነገር ከመጣል የምንቀበለው ያለበዛ አያዋጣንም። ጋዛችንን ማባከን ነው የሚሆነው። ጋዝ ቀን ተብለው ነው እንደዚህ የምንጮቱብን። ኦኬ፣ ኦርደር ስጡን፣ ኦርደር ስጡን። ሶሪ ግን የሰው ሰፈር መጥቼ ኦኬ እሺ ይሄን አክሴፕት እንለዋለን ላህ እያችሁ የሰጡንን ኦርደር እዛችዋን አክሴፕት ምክንያቱም እግረ መንገዳችን ናት ግን እንዴት ምን ቆመው ፓርኪንግ እንሂደው ይኬድ አይ ሀብ ፈርስት ሌግ ብሮ ኦኬ እዚህ አካባቢ ምቤት የሚረብሰው። ሰላም እንደምናላችሁ አርቲስት አብነት ግርማ እባላለሁ።

ምን ማረግ ይቻላል? ምን ማረግ ይቻላል? መጣ። ኦኬ ይመቸ ብራዘር፣ እንዴ ይመቸ ብልህ ነው እንዴ! ዋው! እዚህ ጋር ፓርኪንግ አንድ አለን። ይገርማቸዋል። አንድ ለእናቷም ለአባቷም አንድ ናት ፓርኪንጓ።

ኦኬ በዚህ በኩል መግባት ይችላል ማለት ነው። አያችሁት፣ በዚህኛው መንገድ በዚህ በኩል መግባት ይችላል ወደ ውስጥ መግባት። በቃ ቤል ሳላስ ሪየን እንደው ነው። በዛ በኩል መግባት ስላልቻልኩ አሁን ዞር እስቲ፣ በዛኛው በኩል ልሞክር አዛ ነው ወይ መድኃኒዓለም እዚህ ሰፈር የመጀመሪያ ጊዜ ሲሆን ያስቸግራል። እንትን ለማግኘት፣ ቦታ ለማግኘት ግን ይሰኪ እናገኘዋለን የማናገኘው ነገር የለም። ስምንት ዜሮ አስር አለ እዚህ ጋር አሜን ስምንት አስር አለ ኦኬ ስምንት ዜሮ አራት የት ነህ ለማንኛውም ከጠፋችሁ ሌላ ጊዜ እዚህ አካባቢ የምትሠሩ ሰዎች ድንገት እንኳን ከጠፋችሁ ስምንት ዜሮ ዘጠኝ ተደብቆ ነው ያለው ይህን ነው እኔ በግድ ነው ያገኘሁት እሺ ይኸኛው ነው ያገኘሁት ተደብቆ እዚህ ጋር እሺ ባዝ መንበራችን ሰላሳ አንድ አስራ ዘጠኝ

እንዴት ነው መሄድ ያለብን? አንድ የተቀበለ ነው የሰው ኦርደር፣ አንበላም። ለዛ ናደሰሳችኋለን እንጂ ኪሎ ሜትር ጨምሮብናል መጀመሪያ አልገባኝም። እሺ እንሄድ፣ ለማንኛውም ኦኬ። ልንደርስ ነው ኦልሞስት ነን። እስካሁን እየገባን ያለባቸው በጠቅላላ አፓርትመንት ናቸው። ዩ ነው። እሺ የዚህ እንደት ነው የምንገባው? ለዛኝ ወይኔ ወይኔ። ታምራት እዚህ ሰፈር መስራት በቃ በራሳችሁ መቀለድ ማለት ነው። እዚህ ሰፈር መስራት በስተካል አልሰሩትም። የዚህ ሰፈርን ላይክ ጎግል ማፑን ወይም ሎኬሽናቸው በትክክል አይደርሳችሁም። በራቸው ላይ በራሳችሁን መድረስ ያለባችሁ እ ይኸኛው ፓርኪንግ ሎት ነው በዚህኛው በኩል መሄድ አለብኝ ማለት ነው። ዋው እዚህ ጋ ደግሞ አስፋልት ነው እ ይሁን ይኸኛው ይሻለናል፣ እና ቆመዋለን እዚህ ጋ መተን በግድ ኦ ኖ ኢማ ድን ሁለተኛ ጊዜ ጠፋብኝ። ሁለተኛ ጊዜ ጠፋብኝ። እንዴት ነው እኔ እኔ ግራ የገባኝ ወይስ አፕሊኬሽኑ ነው ግራ የገባው? ማነው ግራ የገባው? እንደ አሁን ድጋሚ ነው ወደ ጀርባ አልገባኝም ወይ እሺ፣ የቤት ቁጥር ቼክ እያደረክ ታምራት፣ በአይነት አይኔ በጠቅላላ ወደ ቤት ቁጥሮቹን ፎከስ የሚያደርገው ኦኬ፣ ትንሽ ምን ይቻለናል። ያ ምን እየሰራ ታምራት፣ ምን እየሰራ ነው? ይጮታል? እንዴ ይቅርታ፣ ፓርክ ስታይ ስላቋረጥ ኮሽ፣ ሰባ አንድ ሰላ ዘጠኝ። እሺ እንዴት ነው? መኪና የለም በዚህ መንገድ ባለበት በጠቅላላ እንገባለን ወደ ውስጥ፣ ምክንያቱም አማራጮች የለሉንም። አሁን ላይ መንገዱ ዝግ ነው በጠቅላላ። ኧረ ወይዬው ኧረ ወይዬው አለ። ይሄኛው ቢልዲንግ ነው እንዴ? ይሄኛው ቢልዲንግ፣ ከፊት ያለው ቢልዲንግ መሰለኝ። ግን በቃ መንገድ የለም። እዚህ ጋ ሞከርኩ፣ ምንም ማረግ አልቻልኩም። እንዴት ነው ሰዎቹ? አይ ምንም ቀረስተውታል። ወረዳራችሁን ቼክ አያርጉትም እና ደሞ ፓርኪንግ ማረግ ያለብህ በሆነ በሆነ በሆነ በሆነ እንደገና መመለስ አልፈለገም። በሆነ በሆነ ፓርኪንግ ሎት እንዲህ ጋዜን ማርያም ጋዜን እንትን እያሉ ነው። ምን ገባባቸው? ምን እንሄድባቸው? በተቀለላ እንዴት እንደሆነ አላውቅም መኪናዬ ቦታ ላይ ገባች ነው የሚባለው። መስራት አይባልም። ብር ሰራው ብያለሁ።

ከሀብቴን ጋር አድረሰን ወደ እራችን በሰላም። ኦኬ እሺ። አንድ ስራ አግኝተናል እና ስድስት ብር አንድ ኪሎ ይመጠናል። የሻማው ነው ግን የተወጡት። እሱንም ፈጣን ማይ እንዲኖራችሁ ብያለሁ ተናግሬያለሁ። ወዲያውኑ ጠንቅቆለን ነው ያልኩት። ግን የቀደሙን ቦታ ላይ ነው ተመለሰን የምንሄደው። ፓርኪንግ አስቸጋሪ ነው። መንገዱ በጠቅላላ ክራውደድ ነው። ምን ይሻላል? አለ ሰዩ

ኦኬ ቴንክ ዮ ይለሀል፣ ግን ያሳዝናሉ። በዚህ ዝናብ ቆሞ እንደዚህ እየጮሁ ሲያሳልፉን ያሳዝናሉ እንጂ። አሪፍ ስራ ነው እየሰሩ ያሉት። ኦኬ ያ ፓርኪንግ አልተቸገርም እስካሁን ያ አልተቸገርም፣ ግን ችግሩ አፓርትመንት ዩነው ፓርኪንግ እንኳን አሪፍ ነው። እዚህ ጋ ያለኝ አማራጭ እዚህ ጋ የሚገባው ጭር ቤቱ ያምራል። የምሬ ነው የምላችሁ። እያችሁት እንግዳ መቀበያ ነው። ደሞ ጠላችኋለሁ። ዝናቡ እየረገጠው ነው ውጪ ላይ በመድኃኒዓለም እየረገጠው እንኳን አይባለም። ሳካብደው ነው ትንሽ፣ እንጂ እየዘነበ ነው የሚባለው። ወይል ከረጅም ጥበቃ በኋላ አሪፍ ኦርደር አግኝተናል 5 ለሁለት ሰው ነው ግን የማደርሰው። አህ ማይ ጋድ ኤ ይሄ መንገድ በቃ አሰለቸኝ። እዚህ ጋር እዚህ ጋር ብቻ ነው ላይክ ቢዚ ቦታው። እስካሁን ኦርደር እየሰጡኝ ያሉት እዚህ ጋር ነው። ከዛ በፊት ሁለት ኦርደር ስትሆን ነበር፣ ግን የአራብ ኦርደር ስለሆነ ኪሎ ሜትሩ ርቆ ነው ያለ። ግን የአራብ ኦርደር ስለሆነ ማንሳት አልፈለኩም። ምክንያቱም እዛ ጋር ሰዎች ያለው ትራፊክ በጣም የሚያስጠላ ትራፊክ ነው። አሁን ላይ ተማሪዎች ከትምህርት የሚወጡበት ሰዓት ነው ምናምን ነገር ለዛ

ካሜራ ለብራ ትንሽ ጠብቂኝ ምናምን ነገር ስል በመስኮት መጣች። ጨረሽ ማድረግ እንችላለን፣ ኦርደራችንን እናስረክባለን። ለማንኛውም ኦኬ፣ አሁን አንድ ወርደር ነው ያለን። እሱን ካደረሰን በኋላ አስራ ሦስት ብራችንን እንቀበላለን እንቀበላለን እንቀበላለን። ያ ሌት ጎ ራሳቸው መኪና ማቆሚያ ጋር ነው የምናቆመው።

አሁን ክፍሉን አስራ 3 ብር አግኝተናል። አዎ ብዙም አይደለም። እዚህ ሰፈር እየሰራን ያለ ነው። አይ ዳውን ታውን ዳውን ታውን እኮ በጣም አሪፍ የሆነ ቦታ ነው። በቃ ያምረኝ ነው ብላችሁ ለምንም ነገር ለእንቅስቃሴ፣ ምናምን በጣም አሪፍ ነው። ስንመጣ ሰማንያ ምናምን ብር ነበር። ስንት ብር ስራ ማለት ነው? ስልሳ ብር፣ ስልሳ ምናምን ብር እና እዚህ ጋር እንደምታዩት መቶ አርባ ሁለት ብር ይዘን ወተናል። ከኒውስ ሚኒስተር ለዛ ይመት ኡበር ይሜ እናታም ዩቲብ ተከታዮች አሪፍ ውሎ እንደነበረን መቶ ፐርሰንት አንድ ዜሮ ዜሮ ፐርሰንት እርግጠኛ ነኝ። በሌላ ቪዲዮ እስክንገና መልካም ጊዜ የሆላችሁ። ወይም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ።